ክራይስ እንዴት ነው የእነሱ ፍቅርስ? ምን ላይ ደረሰ? እና ጽናይ ና ክራይ ዛሬ ደነሱ ማለት ነው። አብሮ ደነሱ። ስደንሱ ደግሞ ቤቲ በጣም ተናደደች፣ ተበሳጨች። ምክንያቱም እነሱ ለትንሽ ጊዜ ነበረ ደነሱ ያለቻችሁ፣ ግን እነሱ ተመቻችቶ ስደነሱ ስቆዩ ቤቲ በጣም ተናደደች ማለት ነው ሁለቱም ስለሚዋደዱ ማቆም አልቻሉም ቶሎ ማለት ነው። እና ሁሉ ሁሉ ሁለቱም እየደነሱ ግን በውስጥ ውስጣቸው እያወሩ ነበረ። ክራይም እኔ ጽናት ወድሻለሁ፣ ግን ከአንቺ ለምን እንደምርቀው አላክም ይላል። ጽናትም እንደዛ ብታመናጭቀኝም፣ ዝቅዝቅ ብታደርገኝም፣ ብትበሳጭብኝም አንተን እወደዋለሁ እያለች ነው ጽናትም። ሁለቱም የራሳቸውን የውስጥ ነገራቸውን እየገለጹ ነው። ግን መቼ ይሁን ሰርፕራይዙን የምነግረው፣ ክራይ መቼ እንደምነግረው ምነግራት አላቅም። ብቻ ሁለቱም እዋዳዳሉ፣ ይፈላለጋሉ ማለት ነው እና ጽናት ደግሞ የቤት ሰራተኛ ስለሆነች ሰው ምን ይለኛል ተመልሶ እንዴት ቤት ሰራተኛ ያፈቅራታል ምናምን ይለኛል ብሎ ይፈራ ነበር። ክራክረን ፍቅር እኮ ከመጣ መጣ ነው። ፍቅር ከመጣ ከውርም ይያዛል። ፍቅር ወር ነው ይባላል እኮ እና ፍቅር ከመጣ መጣ ነው። ድሀ አይልም፣ ሀብታም አይልም። እንደገና ደግሞ በቃ ጥቁር አይልም፣ ቀይ አይልም፣ ምንም አይልም። ፍቅር ከያዘሽ ያዘሽ ነውና ክራይም በአሁኑ ሰዓት ከቤቲ ሳይሆን ከህጽናት ነው ፍቅር የያዘው ማለት ነው። እና ምክንያቱም ጽናት በጣም ጥሩ ሰው ናት፣ መልካም ሰው ናት። እንደገና ትሰራለች፣ ትለፋለች፣ ሰውን ታከብራለች። ለሰው ክብር አላት። መጀመሪያ ነገር ለሰው ልጅ ክብር ነው። ክብር ከሌለ፣ ክብር ሳይሰጡ እወዳለሁ፣ አፈቅራለሁ ማለት ከንቱ ነው። አይታችኋል፣ ቤቲ እንዳያችሁት ሌላ ቀርቶ እናቷን የክራይ እናት ራሱ እየሰደበች እያንቋሸሸች እንዴት ደግሞ ለሰው ክብር ይኖራታል እና ሰው ልጅ ሰውን ሲያከብር ነው ለራሱ ክብር የሚያገኘው እና ሰውን ሳታከብሪ እኔ ክብር አገኛለሁ ማለት ይሄ ትክክል አይመስለኝም እና ለዛ ነው ጽናት ተወዳጅ የሆነች አንደኛ ሰውን ታከብራለች ሁለተኛ ራሷንም ታከብራለች በቃ እንደዛ ነው ነሆም አይታችኋል፣ ይመኛታል። ባለፈው እንጋባ እያላት ነበረ። አንቺ ያገኘ ሰው ታድሏል። አንቺኮ ማለት መጣም፣ መልከ መልካም፣ ፀባይሽ፣ ሁሉ ነገርሽ ይማርካል እያለ ጽናትን እያሞግሳት ነበረ። እና አንድ ላይ ሲያገኛቸው ክራይ በጣም ይናደዳል። ምክንያቱም ተቀደምኩ ብሎ ውስጡ ስለሚያስብ ይበሳጫል። ይበሳጫል። ያ ጊዜ ደግሞ ይናደዳል ማለት ነው። ጽናትንም ይሰድባታል። ለምንድን ነው አንቺ የመጣሽው? አላማሽን ረሳሽ ይላታል። እንደገና ቤቲ ከነሆም ጋራ አንድ ላይ ናቸው ብላ ነገረችው ማለት ነው። ቤት የምትነግረው ሁሉ ነገር ውሸት ነው፣ ከእውነት የራቀ። ከዛ ቤት ብቻ እንድትወጣ ስለምትፈልግ ሁሉም ነገር ነው የምትነግረው ለክራይ ማለት ነው። ግን ክራይ ሊያባራት አልቻለም። ከዚህ በፊት ሌባ እንድትሆን አደረገች ብዙ ነገር እና ቢሆንም ግን እስከ እስከዛሬ ጽናት ቤት አልወጣችም። ጽናት ምስኪናት አንደኛ ተደፍራለች በክራይ ማለት ነው። ስለዚህ ይገባታል። ታጋብቶ ከኖሩ እንኳን ቢያንስ እንትን መለሰላት ማለት ለምትወደው ሰው እንደዚህ ብትሆንም መጨረሻ የእሱ ከሆነ የእሱ ብቻ ከሆነች በቃ ቢያንስ ህማሙ ይቀነስለታል ግን አሁን በብዙ ነገር ተሰብራለች። ጽናት በብዙ ነገር ነው ተሰበረችው ብቻ ሆኖም ቀረ መጨረሻቸው አንድ ላይ መሆናቸው አይቀርም በቅርብ ጊዜ ነውና ቤቲ ግን መጨረሻ ላይ እኮ ነው ያለች ወድቃለች ምንም በቃ ቦታ የለውም ለእሷ ቤት ቦታ የለውም ግን ከጽናት ጋር ስናደድ ስጣላ ብቻ ነው ወደ እሷ እንመጣ። ይሄ ደግሞ ጥቅም እንጂ ፍቅር አይደለም ማለት ነው። ሰው ስደብር ብቻ ወደ አንድ ሰው ይሄድ ከሆነ ድብርቱ ከጠፋ ደግሞ ወደ እውነተኛ ይመሄዳል ማለት ነው። ስለዚህ ቤቲ መጎዳታ አይቀርም እና በአሁኑ እራሷን ብትመልስ ጥሩ ነው። ሰውን ሰው ቤቲ የምታስበው ክራይ እና እኔን ብቻ ነው። እኔን ብቻ ነው የሚወደኝ ብላለች። ልብ ውስጥ እኮ አልገባችም። ላይ ምላሱን አየች እንጂ ልብ ውስጥ ምን እንደሚያስብ አላየችም። ግን ሰው እንደዚህ መረዳት ይቻላል። በእንትኑ ቦታ ካልሰጠ ሰው ያ ሰው በቃ መሄዱ ነው ማለት ነው። እና ነሆምና ጽናት አንድ ላይ ሲያገኛቸው ክራ የተበሳጨ ተናደደ ማለት ነው። እና ከሀገር ቤት ተደውሎለት አባቱ ደውሎለት ማለት ነውና። ከሱ ጋራ አውርታ በቃ ተናደደች። ምክንያቱም ዋሽታለች፣ በራሷ አባቷን ዋሽታለች። እየተማርኩ ነው እያለች ነው፣ ግን ይሄ ውሸት ነው። ጽናት እየተማረች አይደለም እስከ ዛሬ። ለዛ ነው ምራዊትም ተይ፣ አባትሽን አትዋሽ፣ አንድ ቀን መያዝሽ አይቀርም፣ እውነቱን ተናገሪ ብላ ስትመክራት፣ እሷም ደግሞ በቃ ሀሳብ ውስጥ ገብታ ስትበሳጭ አይቶ ነሆም አበረታታት ማለት ነው። ሲያቅፋት ጊዜ አንድ ላይ ሲያያቸው ሌላ ነገር መስለው ተናደደ ማለት ነው። በዛን ለዛን ወደ ቤት ሄዶ ደግሞ አውድሻለሁ እኔ እፈቅድሻለሁ አላት። እና እንደዛ ነው እንጂ ጽናት ይወዳታል። ለጽናት ያለው ቦታ ትልቅ ነው። ትንሽ እንኳን አይደለም ማለት ነው። እና ውዶችዬ ከጽናት ድራማ ብዙ ነገር እንማራለን። ሰው ልጅ በንብረት ወይንም ደግሞ በመልክ ዝቅ ዝቅ ማድረግ አይቻልም። ምክንያቱም ሰው እግዚአብሔር የእግዚአብሔር ፍጡር ስለሆነ ማንም ሰው ሰርቶ እራሱ መለወጥ ይችላል። ንብረት ደግሞ ይገኛል፣ ይመጣል፣ ይሄዳል። በቃ እንትን ነው ምንድነው እሱ ጠፊ ነው። በቃ ቋሚ አይደለም እና ቤትም አሁን ለመልኩ በ በኑ ንብረት በመልክ እና ራሷን ከፍ ከፍ እያደረገች ጽናትን ደግሞ ዝቅዝቅ እያደረገች ያደረገች ነው። አሁን ደግሞ ጽናት የቤትማ ቤት ልትሆን ነው ክራይል እሷን ነው ማግባት የምፈልገው። ቤቴ አይደለም ቤቴ አልወዳትም ብለዋል እኮ ምራዊት ስትጠይቃት ቤትን ትወዳታለ ወይ ብሎ ብላ ስትጠይቀው፣ እኔ ቤትን አልወዳትም ግን አልወድሽም ብዬ እንዴት እነግራታለሁ? ይሄ እኮ በጣም ከባድ ነው አለ እና ምራዊትም ደግሞ ነገረው ንጋራት ምክንያቱ ሴት ልጅ ናት እና ንገራት አለው አለችው ማለት ነው። አመሰግናለሁ ለጤና።